ሄዋን ለዲቤ ተቆረቆረች መስላ ሽንጧን ግትራ እየተከራከረች ነው። ሮዛን ናገርና አዋርዳት አለው እያለች ነው። እሷ የምታውቀው ነገር የለም። የእውነት ሄዋን እየመጣችው ወንድሟን ጠየቃ ነው ወይስ የሆነ ግንኙነት አላቸው ከዴብ ጋር በማለት ሮዛም እየተጠራጠረች ነው። በአንቴሮም እባክሽ ተረጋጌ፣ ነገሩን እንዳታበላሽው እኔ ራሴ እነግረዋለሁኝ እያላት ነው ግን ደግሞ ሂዋን በፍጹም እኔ እናገራለው ትላለች። እናም ሮዚና ዴብ ተኝተው እያለ ዴብ ተነስቶ ወጥቶ ይሄዳል። ሮዛ ተኝታ ስለነበረ አልሰማችሁም ሲወጣ፣ እሱም ሲወጣ አላናገራትም። እናም በመሀል እሱ ግቢ ውስጥ ቁሞ ነበረ። በመሃል ሉሊት ተጣራ። ና ዴብ የት ነው ያለው ስትል ዴብ ወደ ስራ ሄደ መሰለኝ ወጣ ኮ ስትላት፣ እኮ ሄዷል። አዎ እሺ፣ ህዋን የት ነው ያለችው ስትላት፣ ህዋን ወደ ውጭ ወጣች መሰለኝ። እሷም ግን እሱ ቀድሞን የወጣው እኮ አሁን አብረውን የወጡት ስትል፣ አይ ዴብ ቀደም ብሎን የወጣው እሷም ተከትለውን የወጣቸው ትላታለች። በዛም ሰዓት በጣም ትናደድና ሮዛ ደንግጣ እየሮጠች ትወጣለች። እንዲምን ተፈጥሮ ነው ስትል ሉሊትም ዝምትልና ተከትላ ስትሄድ ያው በመስኮት እንጂ ወጥቻ አልከተልሽም ትላትና እሷም ወደ ሳሎን ትሄዳለች። ሮዛ በመሄደች ሰዓት ያየችውን ማመን አቅቷታል። ምክንያቱም ሂዋን ና ዴብ ቁመው እያወሩ ነበረ። ዴብ የእውነት ሂዋን፣ አሁን እኮ ነገሩ ተበለሻሽቷል። ምንም ምክንያት የለኝም። ስምንት ዓመት ሙሉ ያለም ምክንያት ስጠብቅሽ ኑሬ አለው። ከዛም በኋላ ግን አድራሻሽ ሲጠፋብኝ ያው ሮዚናን አግብቻለሁኝ። ስለዚህ ከዚህ በኋላ እኔና አንቺ አብረን የመኖር እድሉ የለንም። እናም እባክሽን እኔ ያንችን ባየው ቁጥር የድሮ ፍቅሬ እያገረሸብኝ ነው። እናም ትዳሬ እንዳይቃወስብኝ ይላታል። በፍጹም እኔ ይውልህ፣ አንተን ለማግኘት ካንተ ጋር እኖራለሁ ብዬ ለማሰብ እኒህን ሁሉ ዓመታቶች በሀሳብ ስዋኝ ነበር የኖርኩት። እናም ከዚህም በኋላም አብረን ነው የምንኖረው። እኔ ኮ አስብ የነበረው ከአንተ ጋር አብሬ ልጅ ወልጄ አርጅቼ ከአንተ ጋር መኖር ነበረ። ግን አስበፈዋል ስትለው ይሄ ምክንያትሽን አልነገርሽኝም። ለምን እንደዚህ ድምጽሽን እንዳጠፋሽ ለምን እንደሄድሽም ምክንያትሽን ስላልነገርሽኝ በምን እንዴት ብዬ ልጠብቅሽ? አስር አመት ሙሉ እንዴት እቆያለሁኝ? ምክንያቱም ስምንት አመት ያለ ምንም ሀይ ባይ አይዞህ ባይ ብቻዬን ጠብቄሻለሁ። ሌትም ቀንም ትመጫለሽ እያሉ እያንጋጠጡ ነበር። አንቺ ግን የለሽም። ስለዚህ መጨረሻ ላይም ወስኝ፣ ሮዝን አግብቻ አለው ሮዚ ደግሞ ሚስቴ ነች። ከዚህ በኋላ በሷ ላይ አንቺን መደረብ አንችልም ይላታል ግን ምን ያህል ሮዚን ታምናታለህ? ስትለው አንድ ባልና ሚስት እንደሚተማመነው አምናታለሁ ይላታል። በፍጹም ሮዚ ግን ብዙ ነገር ዋሽታለች፣ የሆነ የምነግርህ ሚስጥር አለ ስለ ሮዚ ትለዋለች። እኩ ምንድ ነው ምትነግሪ? ስለ ሮዚ የምታቂው ነገር አለ እንዴ? ምንድን የተደበቀ ነገር አለ? እኔ ግን አይመስለኝም ሲላት በፍጹም ሮዚ ብዙ ነገር ደብቃለች። እናም እሷ በጣም ባለጌና ክፉ ሴት ነች ትለዋለች። በፍጹም እላፌ ቃል እንዳትናገሪ ዋክሽን ሲላት፣ ናማ እዚጋር ላናግር ትለው፣ ና የውልህ ሮዚና ስትል፣ በአጋጣሚ ሮዛ እየሮጠች ትመጣለች። እንዲ እንዴት አደራችሁ ዴብ፣ እንዴ የኔ ውድ ምኑን ነው ስትለው፣ ዊ ሮዚ እየተነስተሻል እንዴ እኔ እኮ ተኝተች ስለነበረ ወደ ስራ ልሄድ እየወጣው ነበር ሲላት፣ እንዴት ቻው ሳትለኝ ሳስመኝ ስትተኝ ትሄዳለ? ስትለው ወይን እሷም ቁም እያየቻት ወይ ጉድ ስትል፣ ቆይ የሆነ ነገር እያወራችሁ ነበር ምንድን ነው ስትለው፣ ቆየውን ነገር ልትነግሪ ነበር አይደለ ሂዋን ሲላት፣ አዎ ልነግር ነበር። ቆይ ልትነግሪ የነበረው ስለ እኔ ነው ወይስ ስትለው፣ አዎ ስለ አንቺ ስለ ሮዛ ነው ትላታለች። በፍጹም ስለ እኔ አንቺ ሳትሆኝ እኔ ራሴ ነኝ የምነግረው ስትል፣ አይ መናገር እያቃተሽ ይመስለኛል ስለዚህ ትላታለች። በዛም መሀል ወደ ውስጥ እየሮጠች ትገባለች። ቆይ ነግርሃለሁ፣ ትለው ና በዛን መሀል ባንቴሮ እና ሮዛ እየተነጋገሩ እያወሩ ነበረ። ሮዛ አትናገር ትለዋለች። ባንቴሮ ግን መናገር እንዳለበት እያመነ ነው። በዛን መሀል ሕዋን ውጭ ወጥታ ነበር ሲጋራ ለማጨስ፣ ና ሲጋራ እያጨሰች ግንብ እንደተደገፈች በሀሳብ እዛው እንቅልፍ ይዟታል። ሉሊት ሱቅ ሄዳ ስትመጣ እሷ እዛ ጋር ወድቃ ታገኛታለች። እንዴ ምን ሆና ነው ስትል ካጠገቧ ፌስታሏን ቁጭ አድርጋ እግሯን ነካ ስታደርጋት ደነግጥና ከተቀመጠችበት ለመነሳት ስትል አይዞሽ፣ እኔ ነኝ፣ እኔ ሉሊት ነኝ፣ አይዞሽ ስትላት፣ እንዲ ቆይ ሉሊት፣ ምን ልታረጊ መጣሽ ትላታለች። አይ እኔማ ቃል ገዛ ሱቆጥቼ ነበረ ና በዚህ ሳልፍ አግኝቼ ነው መቼም እያየ ጥዬሽ አልሄድም። ስትል አደለ ቆይ፣ ምን ሆነሽ ነው? ምን ገጥሞች ነው እዚህ ጋር የወደቅሽው በሰላም ነው? አይ ሰላም ነው። የሆነ ጊዜ ላይ ይሁልሽ መጥፎ ሱስ ይዞኝ እሱን አልተወኛለ። አገር ለቅቄ ብሄድም አልተወኝም። እናም እሱን እኮ ለምንትን ለማለት ወደዚህ መጥቼ ነው ትላታለች። እኮ ታዳ ለምን እንደዚህ ትሆኛለሽ? ታዳ በሀሳብ እኮ የደሻላንች እኮ የለሽም ስትላት፣ አዎ ሂቻለሁኝ፣ ግን ቆይ አንቺ ዴብ ና አንቺ ምንድናቸው እዩልሽ። ዴብ ለእኔ እጅግ መልካም ሰው ነው እዩልሽ። እኔ ላገባ ተድሬ ነበረ። የሰርጌ ቀን ዴብ በአጋጣሚ አገኝቶ የማገባው ሰው ትልቅ ሰው ስለነበረ አያቴ ነበረ እናም ከዛ ሰው ነጥሎ ከነ ሙሽራ ልብሴ ይዞኝ መጣ ትላታለች። ማለት አዎ ሙሽራ ነኝ እና ከነ ሙሽራ ልብሴ ነበረ ይዞኝ የመጣ ዴብ። እኔ ከመጣሁ ጊዜ ጀምሮ ግን ይኸው የወንድሜ የዴብ ትዳር አደጋ ላይ ነው። ሮዛም እንዴት ሙሽራ ይዘመጣክ ብላ ይሄው ልክ ቀን ይጨቃጨቃሉ፣ ይጣላሉ። ዴብ ግን እጅግ መልካምና ጥሩ ሰው ነው። ሮዚም ጥሩ ሰው ናት። ግን ደግሞ ያው አላደለ አይደለ ስትል አይ፣ ችግር የለውም አቀዋለሁ። ግን ያልገባኝ ነገር እንዴት አግብተሽ መጣሽ? ያው ሊድሩኝ ነበር በሀገራችን ባህል ማለት ነው። እናም ከዛም ልጨ ነው የመጣው ትላታለች። እና ሆነ ታደ እንዴት ነሽ? አሁን ይሄው ከወንድሜ ዴብ ጋር ያለውትኝ እግዚአብሔር ይመስገን። ወንድሜ ዴብ እጅግ መልካምና ቅን ሰው ነው ሁሉ ሁሉንም የሚያስጠጋ ነው። እና ይዞ ሽሽ ዲብ ወንድሜ ካለ ምንም አቶኝም፣ አትጨነቂ። ወንድምሽን ደግሞ ታገኟለሽ። ወንድሜ ዲብ ያገናኝሻል እሺ፣ እግዚአብሔር ካለ እሱኩ ወታደር ነው። ምናልባት ሙቶ ሊሆን ይችላል ስትላት፣ አይታወቅም። እግዚአብሔር እኮ መልካም ነው። ላይሞትም ሊኖር ይችላል። እሺ፣ ስላላገኘሽው ሞተ ማለት አይደለም።